ስልኪን እያነሳ አይደለም። ጭራሽ ኢንስታግራም ላይ ብሎ ካረከኝ። ጥለሽኝ እኮ ነው በየ እኔ እናንተ መላየት የለብንም በሱ ምክንያት። እንግዲህ ከፋሲል ጋር ምንም አይነት ግንኙነት እንደለላት ምንም ነገር እንደለላት አስረግጣ ለብሩክ እየነገረች ነው። ታዲያ ልታዳምጧት እኮ ይገባ ነበር ማለት ስለሆነም ሀይሚ ምንም ነገር የለኝም ከልጁ ጋር እውነቱ ይሄ ነው ብላ በግልጽ እየተናገረች ነው። ብሩክ ተረዳኝ፣ አንተን ማጣት አልፈልግም፣ አንተን አጥቼ መኖር አልችልም እያለች ነው። ብሩክ ልትረዳት ይገባል፣ በተረጋጋ መንፈስ ማለት ነው። አገለው ስለው እያመጣ ቆለለው ይላል አባቴ። ዛሬ እንግዲህ ጨረቃዎች መጥተዋል ማለት ነው። ሀይሚ እንግዲህ በቡራ ቤት የመግቢያ ቪዲዮ ሰርታ ተከስታለች። ዛሬ የመጨረሻ እንግዲህ ለብሩክ እውነቱን መናገር አለብኝ ብሩክን አጥቼ መኖር አልችልም በጣም ከፍቶኛል ብላ ዛሬ ሀይሚ እያለቀሰች መታለች ማለት ነው። እና በጣም ነው የምታሳዝነው። የምር እኔ ስታለቅስ ምንም አልችልም። ሰው ሲያለቅስ ማየት ራሱ እኔ በጣም ነው የሚከብደኝ። እና በጣም በጣም ማለት ነው እንግዲህ ዛሬ እንዴት ነው ፋሲል የመለሰውን መልስም አይታችኋል። ብሩክም መጥቶ እንግዲህ በቃኝ የሚል መልስ ነው ለሷ የመለሰላትና በጣም በጣም ከባድ ነው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ እንግዲህ መጥቻለሁ ማለት ነው። እንግዲህ በሀይሚና በቡራ ያለውን ሁኔታዎች ታውቃላችሁ ሁላችሁም ማለት ነው። እንግዲህ ትናንትና ብሩክ በተናገረው ወይም በወሰነው ውሳኔ አብዛኞቻችሁ ማለት ነው እና በጣም የሚገርምና ትዝብትም እየወሰደን ነው። ያ ማለት ብሩክ ደክሞታል ትክክል ነው። በውሳኔው መጽናት አለበት። ብሩክ መቼምና መቼም ችግር ፈጥሮ አያውቅም። ሀይሚ ናት ችግር ፈጣሪ፣ ሀይሚ ብቻ ናት የሚል በጣም ብዙ ነገር እያየውና የምር ትዝብት ነው። እነሱ አሁን ነገ ጠዋት ታርቀው ይመጣሉ። የምሬ ነው ምላችሁና ዩቱበሮችም ሆነ ኮመንታተሮች አረጋጉት፣ አረጋጉት ሀይሚ እንግዲህ ኮመንት አታንብቤ ኮመንት እያነበብሽ ይሆናል። ዛሬ እንደዚህ ውስጥ ሽታ ስብርብር ብለሽ የመጣሹ ግን ቢሆንም ጀግና ነሽ። የምር ጎበዝናት ማለት በቃ ተሰበረች ወደቀች ሲባል ከወደቀችበት እየተነሳች የገባችበት ነገር ለመውጣት ወይም ነገሩን ለመፍታት እየጣረች ትገኛል ለችና ሁሉም ነገር ደግሞ ያልፋል። አንዳንዴ ነገሮች ባላሰብነው መንገድ መስመራቸውን ሲስጡ ሀይሜ ይህን ነገር ማስቆም አለብሽ ብዬ ነው ማስበው። የምር ነው የምላችሁ እና እንግዲህ ለሀይሜም ለቡራም በተለይ ለፋሲልም በጣም ምለዋለኝ። እንዴ! በዚህ ልክ ለምንድን ነው እንደዚህ የሚሆነው? እንዴ ማለት ለእነሱ ቪዲዮ መስራት እንደዚህ አዲስ ነው እንዴ? ማለት እንዴት ነው ፋሲል? ምንድነው የሚፈልገው? ማለት ከሀይሚ ምንድነው የሚፈልገው? እኔ ትንሽ ያልገባኝ ነገር ቢኖር ይሄ ቀለበት የሚባለው ነገር ነው። ቀለበቱ ስለቀለበት ቀለበት ማለት ነው ሀይሚ ለማስተማር ይዛ እንደመጣሽ ነው። እኔ በቃ ምረዳት እስካሁን ድረስ ማለት ነው መቼና መቼ ነው፣ እንዴት ነው በመሀል ከብሩ ጋ ያለሽ፣ ከአምስት ወር በፊት መቶ ቀለበት ሊያስርልሽ የሚችለው ሀይሚ ማለት ነው። እና ብቻ ግን ዛሬ ፋሲል ጥግ ድረስ ነው የሄደው። ይሄ የሆነበት ምክንያትስ ምንድን ምንድን ነው የሚለውንም እናገራለሁ ማለት ነው። ቡራችን ደግሞ አይነው ነገሩ በአንተ ቦታ ብንሆን ሊያስከፋህ ሊደብርህ ይችላል ነገር ግን ደግሞ ሀይሚን አሳልፈህ መስጠት የለብን ብዬ ነው የማስበው አሳልፈህ አትስጠኝ እያለች ነው በእርግጥ አሳልፍ ያልሰጠውሽን ብልሃታል ትናንት አሁንም ቢሆን ነገሮችን ከጎኗ ሆነ ነው መፍታት ያለብን የፈለገ ታምር ቢሆን አንተን አጥቼ መኖር አልፈልግም እያለች ደጋግማ ደጋግማ እየነገረች ነው ማለት ነው ብሩክ ማለት ነው እና እንግዲህ የዚህ ቪዲዮ ዓላማው ግራ ነው የሚያጋባ እውነት ለመናገር ማለት፣ ሀይሚ ዛ የመጣችው ነገር ግልጽ ነው። ግን አሁን ነገሮች ወዳልተፈለገ ነገር እየሄዱ ስለሆነ ዛሬ ሀይሚ አንድና አንድ ለብሩክ እውነቱን እንዲያውቅ ፋሲልን ጠርተው ነበር እና ሀይሚ ደግሞ እንዴት ነው ብሩክ ስልክ አያነሳም ማለች። እንዴት ነው ኢንስታግራም ላይም ብሎክ አርጎኛል፣ ስልክ አያነሳም፣ በጓደኞቹም መደወል ፈልጌ የነሱንም አያነሳም። ለምን ስለ እኔ ጉዳይ ስለሆነ የሚነግሩት ስለሚያቅ ብላ፣ እንግዲህ ጭራሽ በፋሲል በኩል ነው ብሩክ ተደውሎ የተገኘና እና ይሄ የሆነበት ምክንያት ደግሞ ፋሲልና ብሩክ እንዴት ነው ምንድን አስባችሁ ነው? ብቻ ሀይሚ ታሳዝናለች አሁን ላይ ማለት ነው ማለት እሷ በእንደዚህ ይሄ ነገር እንደዚህ ይከብዳል ወይም የሆነ ለማስተማር ነገር ብላይ ዘው የምትመጣው ነገር ራሷን ነው ዝቅ የሚያደርጋት። እና ሀይሚ ማለት ነው የምሬን ነው ምልሽ፣ በቃ ከምንም በላይ ከምንም በላይ አንቺ ጀግናና ጎበዝ ነሽ፣ ግን ቢሆንም አንቺን ዝቅ የሚያደርግሽ ነገር እርስ ይዘሽ አትምጭ። በቃ ማለት አንቺ ከተሰበርሽ አንቺ ካዘንሽ ካለቅሽ ምን ይሰራል? ምንም አይሰራም። መጀመሪያ ራስሽን ሁኝ። የምሬን ነው ምላችሁ። እና ዛሬ በጣም አዝና፣ እንዴት ነው የመግቢያ ቪዲዮ ስትሰራ በጣም ነው የምታሳዝነው። እንዴ ማለት እምባውን መቆጣጠር አቅቷት፣ ግን ማለቀስ አልፈልግም ብላለች። ይሄ የሆነበት ምክንያት ስድቡን አይታ ነው። እኔ ጠዋት ቪዲዮ ሰርች ላችኋለሁ። ያልተባለችው የለም የምሬን እምላችሁ። ስድቡ ደግሞ እንዴት እንደሚደብር እንዴት እንደሚዘገንን መናገር አልፈልግም። የምር በጣም ማለት ነው፣ በጣም ነው። እኔ እኮ ሴት ሆነን እንዴት እንደዚህ እንደምንሆን አይገባኝም። አሁንም ቢሆን ማሰሪው ምንድን ነው ማለት ምንድን ነው ማፍትሄው? ለምሳሌ አሁን ዛሬ ሀይሚ ችግሩን ለመፍታት ማለት በቃ ስለ ቀለበቱ ያለፈ ጉዳይ ነው፣ ምንም ነገር እንደሌለ በሁለታችን መሀል ካንታፊስማ እና ፋሲል ንገረው እና ነገሩ ይቋጭ ነ ብሩኬን አሳዝኛዋለሁ። ትናንትየው የህርኩ በቃ በጣም ስላናደርኩት በምናፌ ልናገር ብዙ ስህተቶችን ሰርቻለሁ ብዙ ጥፋቶችን አጥፍቻለሁ ነው የምትል አሁን እኮ ሀይሚ ምንም ጥፋት አላጠፋችም ግን ደግሞ በቃ መስራት ስላለባት እኮ ነው ሀይሚ ደግሞ የስራ ሰው እንደሆነች ታውቃላችሁ ሁላችሁም ማለት ነው ሀይሚ የስራ ሰው እንደሆነች እንዲህ አይነት ነገር እዛ ስትመጣ ለሁለታቸውም ነው አይደለም የሚሰሩት አንዴ በብሩክ አንዴ በሀይሚ ቤት ታዲያ ይሄን ማን ይላት የእሷ ላይ የሚታየው የምትሰራው ነገር ነው ማለት አሁን ለምሳሌ ሀይሚ ይዘው የመጣችው ነገር ፕራንክም ሆኖ ደግሞ ፕራንክ ነው ስላችሁ፣ ሀንቾ ምንድን ነው አይሰለችሽም እንዴ? ሁሌም ሪሉን እውነቱን ፕራንክ ነው ትያለሽ ምትሉኝ አላችሁ። ይሄ ማመን አለማመን የእናንተ ፈንታ ነው። እኔ ጀስት የራሴን ሀሳብ ብቻ ነው የምሰጠው። መቼም ውሸቱን እውነት ነው ብዬ አልናገርም። ገብቷችኋል አደል? እነሱ ለማስተማር ዘው የመጡትን ነገር ለምሳሌ ሀይሚ ቀለበት አስሮልኛል ወይም የሆነ እንደዚህ ችግር ውስጥ ሁኛለሁ ብላ እሷ ለትወና ለማስተማር ዘ የመጣችሁን ነገር አዎ ሀይሜ አድርገዋለች ብዬ እንዳወራ ነው የምትፈልጉ። አላደርግ ማለት ነው አለማመን መብት ነው። ስለዚህ አሁን ሀይሚ ማለት ነው ይሄንን ነገር አሁን ማለት እሷ ምንም ከብሩ ጋር ከፋሲል ጋር ምንም ነገር እንደሌለ እንዲነግርላት ፋሲልን ለምነዋለች አይደል። ፋሲል ግን ዛሬ ማለት ነው መቶ ፐርሰንት ምንም ነገር ሊያዳምጣትም ሊቀበላትም አልቻለም፣ አልፈለግም። ታዲያ ይሄ ነገር ምንድን ነው? አሁን ማለት ከብሩክ ጋር ተመካክረው ፋሲልና ብሩክ ሀይሚን እያጨለሏት ነው ማለት ነው አይደል? እስኪ ታዲያ ምን ይባላል? ፋሲል በፍጹም ከአንቺ መራቅ አልፈልግም፣ ስልክም አልደውልም፣ ብሩክንም ላገናኘሽ አልፈልግም፣ በቃ ከሱ ጋር ስለተለያየሽ ደስ ብሎኛል፣ ከኔ ጋር ህይወትሽን መቀጠል ነው ያለብሽ የሚል መልስ ነው ለሷ የሰጣት። የሚያናድድ በጣም ማለት ነው። እና ይሄ ነገር የሁለታቸው አለበት ማለት ነው የብሩክና የፋሲል ማለት ነው። አሁን እዚህ ላይ ሀይሚ ብሩክን የሆነ ፈተና ስትፈትነው ብሩክ ለብሩክ አስባችሁ ምናምን ነገር በቃ እንደዚህ ቡዬ እኮ ሁሌ ምናምን ምናምን የምትሉ አላቸው። ታዲያ ሀይሚን አሁን እንደዚህ ሁለታቸው ሲበቀሏት፣ ሀይሚ ሳታሳዝናችሁ ለምንድን ነው ለሁለቱ ስም አትፈርዱ? ማለት ስታዝኑም ለሁለቱ ስትፈርዱም ለሁለቱ። አሁን ለምሳሌ ትናንትና ብሩክ እንደዚያ በቃ በውሳኔ እንደዚህ ወሰንኩ ብሎ ሲያዝን ሁላችንም አዝነናል አይደል? ሀይሚ በቃሽ አልናት አይደል? እስኪ ዛሬ ሀይሚ ስታለቅስ ዛሬስ ምን ልትሉ ነው? ብሩክን አሳዘናችሁ ብላችሁ ዛሬ ምሳሌ ልትወርዱ ነው? እኔ እኮ ማርያምን የምሬን ነው ምላችሁ፣ ሀይሚን ለምን እንደምትጠሏት አይገባኝም። አብዛኛው ብሩክን የሚፈልግ ሰው አለ ብዬ ነው የማስበው። ማለት የሁለታቸው አንድ ላይ ማይሆን መሆን የማትፈልጉ አላችሁ ልበል? በጣም አላችሁ። እስኪ ማለት ቲክቶክ ላይ ስኮች ብለው ያኔ ስለ ብሩክ የብሩክን ፎቶ ባግራውንድ አድርገው ምናምን ፍቅረኛ ምናምን እያሉ የሚጨፍሩ አሉ። እነሱስ እስኪ አፈቀር ነው ይበሉ። ዩቱበሮቹ ምን አፋለን? ማለት ዩቱበሮቹ አሁን በእንዴት ነው በጣም የምታዘበው ነገር ማለት የሀይሚንና የቡራን ፎቶ ለጥፈን ሀይሚን በጣም አዋርደን ብሩክን ከፍ የምናደርግበት የት ሲጀመር የሰው ልጅ ሰው ስለሆነ ብቻ እኩል ነው። ብሩክን ከፍ አድርገን ወይም ለብሩክ የሆነ ነገር እያደነቅና ሃይሚን ዝቅ የምናረግበት ብሩክን ፈልገናዋል ማለት ነው። የፈለግነው በወንድምነት ነው ወይስ በምንድን ነው? በጣም የማይገባኝ ነገር ይሄ ነው። ስለዚህ አረጋጉት። በተለይ በጣም ያላችሁ ዩቱበሮች ልክ እንደኔ የምሰሩ ማለት ነው፣ ይሄን ስላችሁ በቃ መመለስ አለባችሁ ማለት ለህሊናችሁ ስትሉ ጾም ነው። አሁን በተለይ በእኛና በጣም ነው ማዝ ነው። የምር በጣም በቃ ሃይሚን ጥግ ድረስ እንደዚህ አታደርጉ። ሃይሚን ዛሬ ያስለቀሳት እንዴት ነው አንደኛ ብሩክ ማጣት አትፈልግም ባላሰበችው መንገድ ነገሮች ወዳልፈለገችው መስመር እየገባ ስለሆነ ሁለተኛ ደግሞ የስድቡ ነገር ነው ኮመንት አታንብቢ ብለንሻ ሀይሚ መቻል አለብሽ የመጣሽው ነገር ስለሆነ መቻል አለብሽ ይሄን አውቀሽ መቀበል አለብሽ አሁን ደግሞ ብሩክ እየተበቀለሽ እየፈተነሽ ስለሆነ አንቺ መቻልና ጠንከር ማለት ነው እንጂ ማልቀስ የለብሽም ጠንካራ ነሽ ከዚህ በላይ መጠንከር አለብሽና እንግዲህ ነገሮች ይፈታሉ ብዬ አስባለሁ በሀይሚ በኩል ዛሬ ለመዝጋት ስትመጣ ብሩክ ጥሏት ሂዷል ማለት ነው ሰው ይቀጥላል እንግዲህ ዛሬ ማን ነው ሰኞ ነገ ማክሰኞ ኧረ ይበቃቸዋል ባልኩ እየደረሰ ነው ስቅለት እየደረሰ ነው እና ሁለት ቀን ነው ያለ በዚህ ሁለት ቀን ውስጥ መጨረስ መቻል አለባችሁ የምሬን ነው የምላችሁ ሀይሚና ቡራ ማለት ነው ደግሞ በጣም የሚወዳችሁ የሚያከብራችሁ ኦዴንስ ስላለ ለኦዴንስ አስቡ ማለት በጣም ብዙ ቤተሰብ እየተጨነቀ ነው በጣም ማለት ነው እንዴ ትናንት ብሩክ በወሰነው ውሳኔ፣ ከዛ ደግሞ ውሳኔው መጽናት አለበትም እየተባለም ስለሆነ በእርግጥ ብሩክ ይሄን አያደርገውም። በታምር ማለት ነው። ማለት ስለተናደደ ያልጠበቀው ነገር ስለሆነ ብድሩን ሊመልስ ይችላል። አሁን እዚህ ላይ ስናገር ሀይሚንም ቡራንም በኩል አይኔ ነው የማየው። ትናንትና ብሩክ የወሰነ ውሳኔ ብድሩን መመለስ ስለፈለገ ሀይሚ ታግሳ ይሄን ነገር አምና መቀበል ነው ያለባት ብያለሁ። ዛሬ ደግሞ እንግዲህ ሀይሚ በተረዋ እያያችዋት። በመጨረሻም ቡራና ሀይሚ ይበቃችኋል። እንግዲህ ባልም እየመጣ ስለሆነ እናንተ መቼም አትለያዩ። ለወሬ ደግሞ ቦታ አትስጡ ማለት ነው።